ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአደይ ድራማ በክፍል አርባ ስድስት መተናል ማለት ነው። የነ ባርኮት ቤት እንግዲህ እንደሚታወቀው ሰው በሰው ይተረማመሳል። ምንም ጤነኛ የሚባል ሰው የለውም። ምን እንደሚፈልጉም እንኳን እንደሚያውቁ ለማረጋገጥ እጅጉን በጣምም ተ ቸግረናል። እናም እንግዲህ በጥፊም ይጠፋጠፋሉ አንዱ ካንዱ ማለት ነው። እናም እንግዲህ ዛሬ በክፍል 46 ቤዛ ወደ እነ ባርኮት ቤት እንግዲህ መታለች። የባርኮት ፍቅረኛ እንግዲህ ተብላን የገባችው ነገር ግን እጅጉን በጣም በተንኮል እና በክፋት የተሞላች ከፍቅር የባሰች ሴት ነች። እና በጣም በሚያሳዝን ሁኔታ እንግዲህ የለምለም ፍቅረኛ ላይ ኤላ ላይ ዓይኗን ጥላለች። አብሮ አደጌ ጓደኛዬ ነው እያለችም ነበር እንግዲህ ስለ ኤላ ስታወራ የነበረው። እናም እንግዲህ እነ ባርኮት ቤት እንግዲህ ካሉት ሰዎች ጋር እርስ በራሳቸው መተረማመስ ነው እና ስራቸው። እዚህ ቤት መቀመጥ አልችልም ጸባያቸውንና ባህሪያቸውን አልችልም በማለት እንግዲህ ኤላ እንዲወስዳት አደርገው ነበረ። ኤላም እንግዲህ እውነቱን በሚያውቀው ንጹህ በሆነ ምንም አይነት ከጓደኝነት ውጭ እንግዲህ ምንም አይነት በምንም አይነት ነገር እንደማይተሳስቡ ነው እሱ የሚያውቀው። ቤዛ ግን እጅጉን በጣም ተንኮል የጠነሰሰች ይህንን ተንኮሏንና ኤላን ደግሞ እጅጉን በጣም የምትመኘው እንደምትመኘው የምታውቀው ሌሊ እጅጉን በጣም ስጋት አድሮባታል። እናም እንግዲህ እኔ ፍቅረኛው መሆኑን እያወቀች ነበረ ኤላን የፍቅር ጥያቄ ያቀረበችለት። ስለዚህ ቤዛን እኔ ምንም ቢሆን ላምናት አልችልም ስትልም እንግዲህ ለአደይ ሊሊ ስትናገርም ሰምተናል ማለት ነው። ሊሊዬ እንግዲህ የፈራችው ነገር አልቀረምና ኤላ ጋር እንግዲህ ተያይዘው ይሄዳሉ። ቤዛ እና ኤላ ማለት ነው። እናም እንግዲህ ቤት ውስጥ እንግዲህ እየተዝናኑ እየጠጡ እንግዲህ እንጆይ ሲያደርጉም ተመልከተናቸዋል። አልኮል ነገር መቼም ያሰክራልና እንግዲህ መጠጥና ንግግሮች እንግዲህ ሲበዙ ራስን ወደ መሳትም ወደ መስከሩ ደረጃም ደርሷል ኤላ ማለት ነው። እናም እንግዲህ ቤዛ እጅጉን በጣም በተንኮል የተሞላች እናም እንግዲህ ባርኮትን ወደ ኤላ ጋር ለመድረሻ እንደ መሰላል የተጠቀመችው ነው የሚመስለው። እናም እንግዲህ ከሶፋ ላይ እንደምንም ብላ ተሸክማ ነበረ ወደ መኝታ ቤት ያደረሰችው ማለት ነው። ይህንን የፈራችውና ስትጠራጠር የነበረችው ሌሊ እንግዲህ ወደ እነ ኤላ ቤት በመሄድ አልጋው ላይ እንግዲህ ዘርራው ኤላም እንግዲህ ወይኔ ራሴ እያለ ምንም አያውቅምና ከአእምሮ አይደለምና እሷም እንግዲህ ከጎኑ ሁና ስትንከባከበውም ተመልክተናል በዚህ አጋጣሚ ነበረ ሊሊ የተከሰተችው እናም እንግዲህ እጅጉን በጣም ደንግጣ ምን እያደረግሽ ነው በማለት በኃይለ ቃል ነበረ ስትናገራት የነበረው በጥፊም አጠናበረቻት ከዛም ውጪ ከዚህ በማለት አመናጨቀቻት የጠጡበትን ጠርሙስ ወደ መኝታ ቤትም እንግዲህ በማምጣት በዚህ በጠርሙስ አናትሽን ብዬ ለሁለት ሳላደርግሽ ቀጥ ብለሽ ቤቱን ለቀሽ ውጪ፣ በማለትም እንግዲህ በጥፊ የመታቻት ፊቷ ላይ የእጇ የጣቶቿ እንግዲህ አሻራውን አሳርፎባታል ቤዛ ላይ ማለት ነው። ቤዛም እንግዲህ ወደ እነ ባርኪ ጋር ትሄዳለች። ይህንን የተመለከተውን ፊቷን ምኑ ነሽ ነው በማለት እንግዲህ ባርኮት ቤዛን ሲጠይቃት ነበረ። ቤዛም እንግዲህ ያው ስታቃት የሊሊን ነገር በማለት ነበረ ለባርኮት እንግዲህ አላስተረፈችኝም እኮ ድቆስ ነው ያደረገችኝ ስትለውም እንግዲህ ተመልክተናል ማለት ነው። በሆነው እና በተደረገው ነገር እንግዲህ ባርኮት እጅግ በጣም ተናዶም እንግዲህ ሊሊን እኔ አናግራታለሁ በማለትም እንግዲህ ጉዞውን ወደነ ሊሊ ቤት ወደነ ኤላ ቤት አድርጓል ማለት ነው። በሌላ በኩል ደግሞ እንግዲህ በሌላ በኩል እንግዲህ በሌላ በኩል ደግሞ በአደይ ፍቅር እንግዲህ የሚሰቃየው ዴቭ አሁን ላይ እንግዲህ ባርኮት በመምጣቱ ምቾት አልተሰጠውም። አደይን እንግዲህ በቃ አንቺ አሁን ባርኮትን ስላየሽ ነው አደለ? ሀሳብሽን የቀየርሽው እያላትም እንግዲህ አደይ ወይ ሻትለው ወይ አትርቀው፣ እጅጉና በጣም አድርጋ ታሰቃየዋለሽ ማለት ነው። እናም እንግዲህ እሱ እኔ ልደግፍሽ፣ ከኔ ጋር አብረሽ ብትሆኚ እኔ ብርታት ጥንካሬ ልሆንሽ እችላለሁ እንጂ ከዓላማሽ ልጎትትሽ አልችልም በማለትም እንግዲህ መልስም ሲሰጣት ነበረ። እሷ እነሱ አንድ ላይ ከሆኑ ቤተሰቦቿን የምትረሳ የቤተሰቦቿን እንግዲህ መርዳት የምታቆም መልስ ዶ ነበር የታያት ነገር ግን ምንም ችግር የለም ላበረታሽ እና ከጎንሽ ልቆም እችላለሁ ሲልም ነበረ እንግዲህ በፍቅር አምላክ እያለ ሲማጽናት የነበረው እጅጉን በጣም በሚያሳዝን ሁኔታ እንግዲህ ዴቪድ እጅጉን በጣም አዝኖም ተክዞም ማየትም አልፈልግም እስኪልም ድረስ እንግዲህ ተመልክተነዋል ማለት ነው። ሲርቃት እንድትርቀው አትፈልግም፣ ሲቀርባትም ደግሞ ማቅረብ አትፈልግም። አደይ በጣም ብዙ ውዝግብ ውስጥ ትገኛለች። እንዲሁም ደግሞ የሊዲያና የፍቅርም ጫና አለባት። በጣም አድርገው ያመናጭቋታል፣ ወደዛ ወደዚህ ይሏታል። ከሷ የእነሱ ሳያንስ ደግሞ ሶስተኛ ቤዛ መታለች ማለት ነው። ዛሬ እንግዲህ እንደውም ፍቅር ባርኮት እንግዲህ የአዴ ፍቅረኛ እንደነበረም ስትነግራት ነበረ። እጅጉን በጣም ሰራተኛ እንግዲህ በእነሱ ቤት እጅጉን በጣም የወረደና ዝቅ ተብሎ ነው የሚታየው፣ እና ለሰራተኛ ያላቸው አመለካከት በጣም ያናድዳል ማለት ነው፣ ይችን ሰራተኛ በማለት እንግዲህ። ስታና ንቃትም በተንኮል የተሞሉ ናቸው። ሊዲያ የዋህ ናት፣ ነገር ግን እራስ ወዳድ ነች። ሁለቱ ግን ቤዛና ፍቅር ከእግራቸው እስከ ጭንቅላታቸው በተንኮል የተሞሉ ናቸው። ውስጣቸው እጅጉን በጣም ጥቁር ናቸው እና በጣም በሚያሳዝን ሁኔታ ለሰው ክብር የላቸውም በጣም ሰውን ወደ መጥፎ ነገር ነው መምራትና ማድረግ የሚፈልጉት ማለት ነው። እናም እንግዲህ ባርኪ ሊሊን ጠይቋት ነበረ የሆነውንና የተፈጠረውን ነገር ንግር፣ አደረገችው ማመን አቅቷቸዋል። እናም እንግዲህ ባርኮት ግን ሊሊ አትዋሽም በሚለውም ደረጃ ላይ ነው ያለው ማለት ነው። ኤላ እንግዲህ በሆነው እና በተፈጠረው ነገር ለማመን ተቸግሯል። በጣም በሚያሳዝን ሁኔታ እያወሩ እየተነጋገሩ እያለ በመሃል እናቱ ትደውላለች። ኤላም ከእናቱ ጋር የስልክ ንግግር ያደርጋል። ከዛም እንግዲህ የስልክ ንግግር በሚያደርጉበት ታይም እንግዲህ የኤላ እናት እንግዲህ ሊሊንን እንዲያገባት እሱ የመረጠውን እንዲያገባ እንግዲህ እንደምታግዘው ቃልም ገብተውለት እንግዲህ በተስፋ ደስ ተሰኝቷል። ይህንን ደስታውን ደግሞ ለሊሊ አብስሯታል። ሊሊዬ የምችግ በጣም ደስ ተሰኝታለች። እናም እንግዲህ እኔ አሁን እናቀረህ ማለት ነው አትሄድም ስትለው፣ መሄዱን እሄዳለሁ ነገር ግን እመለሳለው። የሚሄደው የአምስት አመታቸውን ልዴታቸውን ለማክበር ነው የሚሄደው እናቴና አባቴ ጋር ከዛ ግን እመለሳለሁ በማለት ለሊልዬ ተስፋ ሰጥቷል። እንግዲህ እጅጉን በጣም ደስ ተሰኝታ ተመልክተናል። በደስታ እንግዲህ ሁለቱም ተቃቅፈው አይተናቸዋል። እናም እንግዲህ ፍቅር ያመጣችው ጓደኛዋ ደግሞ አዴን እንግዲህ እንዲተናኮላትና እንዲረብሻት እንግዲህ አድርጋለች ማለት ነው። እሱም እንግዲህ ስራውን ጀምሮ ነበር። አዴም እንግዲህ ቀላል አይደለችም እና በጥፊ ማጠናብረው ነበር። ነገር ግን ያው ሲስማት ነበር በጥፊ ያጠናበረችው። ያንን ይቅርታ ሊጠይቃት ከስር ከስሯ ሲሄድ እንግዲህ ዴቭ ዲያዩ እና ማንቁርቱን ይዞ ከቤት ማስወጥቶ ተመልክተናል። ነገር ግን ከቤት ቢወጣም ስልኬን ትቼን የወጣሁት በማለት እንግዲህ ተመልሶ ወደ ቤት ገብቶ ማይተነዋል ማለት ነው። እናም እንግዲህ በዛ መሃል ውስጥ እንግዲህ ከፍቅር ጋር አሁንም እጅጉን በጣም በሚያሳዝን ሁኔታ ተንኮል እያሰቡ ነው ከዛ ቤት ውስጥ እንግዲህ አዴን እና ቤዛን እንዲሁም ሊሊንም ሁሉንም ጥርግ ጋር ማውጣት ትፈልጋለች ማለት ነው፣ ፍቅር ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ ጓደኛዋ እንዲረዳት ፈልጋ ነው ወደ ቤት ያመጣችው። በመምጣቱ ደስተኛ አይደሉም ቤተሰብ። እንግዲህ የነ ባርኮት ቤት በአንድ እግሩ ቆሟል። ሲጠፋጠፉም፣ ሲቦጫጨቁም፣ ሲጣሉም እንመለከታለን አይተናሉ ማለት ነው። ቀጣዩስ ክፍል ምን ይሆናል የሚለውን ደግሞ በቀጣይ ክፍል እንግዲህ የምናይ ይሆናል ማለት ነው። አሁን ላይ እንግዲህ በጣም በሚያሳዝን ሁኔታ ቤዛ እንግዲህ ወደ ባርኮት ህይወት የገባችው ኤላ ጋር ለመድረስ እንደሆነ እንግዲህ በደንብ አድርገን ተመልክተናል። ይህንን ነገር እንግዲህ ሊሊ በደንብ አድርጋ ተመልክታታለች ማለት ነው። ቤዛም እንግዲህ ሊዲያ እያስጠነቀቀቻት ነው። እዛች ቤት፣ ኤላ ቤት ድርሽ ብቲ አለቅሽም እያለች እንግዲህ ሊዲያም ታጨበጭባለሽ ማለት ነው። ሰው ግን በጣም የሚገርመው ነገር ምንም ቢሆን ፍቅር ያለ ቦታው ሚዛኑ ሊደፋ አይችልም እና ፍቅር ያለ ቦታው አባ ኳስኳሴ ነው የሚለውን ነገር ተመልክተናል። እናም እንግዲህ ኤላ ደግሞ ልዩ ነች፣ ፍቅር የፍቅር አስተማሪው ነች። እናም እንግዲህ እጅጉን በጣም አድርጎ ይወዳታል። እንደሚወዳት እንደሚያፈቅራት እያወቁ ግን እነሱ ኤላን እና ሊሊን አለያይተው ሊዳም ሆነች ቤዛ ወደ ኤላ መግባት ይፈልጋሉ። እና በጣም በሚያሳዝን ሁኔታ እንግዲህ ተመልክተ ናቸዋል ማለት ነው። ይህ እንግዲህ ያለ ቦታቸው ጊዜያቸውን ማባከን ጊዜያቸውን ዝም ብለው በጫዋታ እንደማሳለፍ መሆኑንም እንግዲህ ተገንዝበንበታል ማለት ነው። ሊሊዬ ዋጋ የከፈለችለት ፍቅረኛዋ ነው። እሱም እንግዲህ በሊሊ ፍቅር እንግዲህ እየተማረከባት የፍቅር አስተማሪም ብሏታል። እናም በጣም በሚያሳዝን ሁኔታ ጣልቃ እንግዲህ ለመግባት ሁሉም እንግዲህ እየተረባረቡ ይገኛል። እየተጠፋጠፉ ማለት ነው። ቀጣዩስ ክፍል ምን ሊሆን ይችላል የሚለውን ደግሞ በቀጣይ ክፍል እንግዲህ አብረን ከእነሱ ጋር እንግዲህ የምናይና የምንመለከት እኛም ደግሞ ሀሳብ አስተያየታችንን እንግዲህ እንደሰጠን እንቀጥላለን ማለት ነው። ለዚህ ቻናል አዲስ ናችሁ? ቻናሉን ላይክ፣ ሼር ሰብስክራይብ በማድረግ የደውል ምልክቱን የሰብስክራይብ በተኑን በማጥቆር ቤተሰቡን ነባር አድማጭ ተመልካች ቤተሰቦች ደግሞ ላይክ ሼር በማድረግ እንግዲህ አበረታቱኝ ስል እንግዲህ የዛሬውን እንግዲህ የአደይ ድራማን የክፍል አርባ ስድስትን እዚህ ጋር